ልጆቻቸውን ስናይ በጣም ስነምግባር ያላቸው ፎከስ ያላቸው ስራ ዲሲፕሊን ያላቸው። አንዳንዶቹ ሀገራት ብዙ ጊዜ ተናግሬያለሁ፣ እስር ቤት እስከ መዝጋት የደረሱባቸው ሀገራት አሉ። የሚታሰር ጠፍቶ ክሪሚናል ጠፍቶ ማለት ነው። በጣም የሚያሳዝነው ደግሞ እነዚህ ሀገራት ላይ ኢቨን ጋድ የለም ሚሉ ልጆች እኮ ነው ያሉት። ጋድ የለም። ሃይማኖት ተቋማት እንኳን የላቸውም ስትሮንግ እኔም እንደዛ ነው የሚሰማኝ። የኒው ኤጅ አስተሳሰብ መጨረሻችን የሚሆነው ልክ እንደ ስካንዲኔቪያን ሀገሮች ይሳካልናል፣ ሰላም እንሆናለን፣ በጣም ፀጥተኛ እንሆናለን። ሁሉ ነገር ከላይ ሲታይ ተስተካከለልን ይመስላል። ነገር ግን እግዚአብሔር የለም የሚል ትውልድ አለማችንን ይቆጣጠራል ማለት ነው። ይሄ አስተሳሰብ እንዴት እየሄደ እንደሆነ ላስረዳ፣ መጀመሪያውን ልንገርግ። በጣም ብዙ ሃይማኖቶች አሁን ላይ ማህበራዊ ሚዲያ የሌላውን ሃይማኖት በማንኳሰስ እና በማንቋሸሽ ተጠምደዋል። ስለዚህ ግራ ትጋባላሃተም። ለምንድን ነው የኔ እምነት እንደተከበረው ሌላውን እምነት ማላከብረው የሚል አመለካከት ይኖራል። ሁለተኛው ነገር ደግሞ የትኛውም የሃይማኖት መሪ መመለስ የነበረበትን ጥያቄና መልስ በትክክል በማህበራዊ ሚዲያ ለሁሉም ሰው ክፍት እንዲሆን ይደረጋል። በጣም ብዙ ጥሩ አመለካከት ያላቸው ጥሩ አመለካከት የሌላቸውም፣ በስድብም በማንቋሸሽም ኮመንት ቦክስ ውስጥ አስተያየት ይሰጣሉ። ያንን በሚመለከት ጊዜ ከተቃራኒ ሀሳብ ውስጥ የመጣ ሰው እንዴት የኔን ሃይማኖት በዚህ ልክ ይሳደባሉ? እንዴት በዚህን አይነት ነገር ውስጥ ይገባሉ? ስለ ለሌላኛው ሃይማኖት ቁርሾ እየፈጠረ ይሄዳል። ቀጥሎ ደግሞ የራስን ሃይማኖት መጠራጠር ትጀምራለህ። እንዴ የሃይማኖት እንደዚህ ይላል እንዴ? በበቂ ሁኔታ ስለ ራስ ትምህርት ላይኖር ይችላል። ሁሉም ሰው በዚህ ደረጃ እውቀት አለው አይደለም። ማናችንም ብንሆን ሃይማኖት መምህር እስካላስተማረን ድረስ ነገሮቻችን ብቁ ላይሆን ሆን ይችላል። ስለዚህ መጠራጠር እንጀምራለን። እውነት ሃይማኖቴ እንደዚህ ይላል እንዴ? ራስ ግራ ትቀባለህ። ሶስተኛው ነገር በጣም ብዙዎቹ እየተጋጋጡ ያሉት ምንድነው፣ የሆነ እውቅና ያላቸውን ሰዎች ወደ ሃይማኖታቸው ጎራ መጨመርን እንጂ ሃይማኖታቸውን አተኩሮ መስራት አይደለም። በዚህም ደግሞ ልክ የአማኞች ቁጥር መጨመር ሳይሆን ልክ እንደ ስታዲየም የአጨብጫቢ ቁጥር መጨመርን፣ የደጋፊ ቁጥር መጨመርን ነው የሚፈልጉ። ስለዚህ ሁሉም እየሰሩ ያሉት ለማህበራዊ ሚዲያ ልክ እንጂ ለእምነቱ ልክ አይሆንልን። ሶስተኛውን ነገር ደግሞ ልንገርህ አሁን አሁን በጣም ብዙ የማህበራዊ ሚዲያ ላይ የሚመጡ የሃይማኖት ተወካይ ነን የሚሉ ሰዎች የሌሎችን ሃይማኖት በመተንተንና በማስረደት ረገድ በጣም ጥንቁቅ ሆነዋል። በጣም ነው የሚያስረዱት፣ በጣም ነው የሚተነትኑት። ስለዚህ የሌሎቹን ባስረዱበትና በተነተኑት ልክ የራሳቸውን ስለማይተነትኑና ስለማያስረዱት ሰውም ደግሞ እነሱ ጋር መጥቶ ስለሚያዳምጥ የራሳቸውን ቤት ምን ያረጉታል? ክፍት ያረጉታል። በማይመለከታቸው የሌሎችን ሲተነትኑ፣ ሌሎች ደግሞ የእነሱን ሲተነትኑ፣ ለህዝቡና ለአማኙ ምንድን ነው የሚያደርጉት? በአንድ ቦታ ጸንቶ መቆምን አለመል በጣም ብዙ ሃይማኖቶች መፋለስ እየገጠመ ነው። እዚህኛው ይገባል፣ አንድ ሰው ነገ ደግሞ ወቶ እዛ ታየዋለ። ምክንያቱ ደግሞ ምንድነው? በሃይማኖቱ እርግጠኛ መሆን አለመቻል። ከላይ ከላይ ያለውን ነገር ብቻ በሚሰማበት እንደ ሃይማኖቴ እንደዚህ ነው እንደ የሚል ትውልድ ታፈራለ። ስለራስ ስለማታስተምረው ስለሌሎች በደንብ አድርገ ስለምታጠጣው፣ ሌሎቹም ደግሞ ስለአንተ በዛው ልክ ስለሚያንቋሽሹለት ግራ የመጋባት ነገር ይሆናልና የሃይማኖት መፋለሶች እየበዙ መጥተዋል። የራስን ክፍት ታረጋለ ማለት ነው። እንዲህ ግራ በተጋባህበት የራስ ሃይማኖት ሌሎቹን ሲሰዱ፣ ሌሎች ያንተን ሲሰዱ፣ ወንድማማችንን መከባበር በጠፋበት ሁኔታ ላይ ግራ እንደተጋባህ ከበር ቆሞ የሚጠብቅ አንድ አካል አለ። ምንድን ነው መሰለህ? እሱ ኒው ኤጅ አስተሳሰብ የሚባለው ማለት ነው። አሁን አለምን አንድ አረገዋለሁ ብሎ በሚያስብበት አስተሳሰብ ቀላል አድርጎ ነው የሚቀበልም። ለምንድን ነው እኔ አንድ አይደለንም እናንተ ወንድማማቾች እኮ ነን፣ ለምንድን ነው በዚህ ነገር የምንጋጨው? የሚል አመለካከት ያመጣል። በዚህ ነገር ምንም መልስ መመለስ አትችልም። ወንድማማችነትን የሚጠላ ሰው ስለሌለ ማለት ነው። በራሱ ፍሬም እስከሚያስገባ ነው። ግን በነገራችን ላይ ያ የሚሆነው ሁሉም ሃይማኖት በራሱ ፍሬም እና በራሱ ጠርዝ ውስጥ ሆኖ መቻቻልና ወንድማማችነትን መፍጠር ቢችል ኖሮ አንተ እዛ ጋር አትሳሉም ነበር። ስለዚህ እዛ ጋር ያላገኘሁን ክብር እዚህ ጋር ያገኘሁ ይመስላል። ሁላችንም አንድ አይነት ሃይማኖት አለን ይልል ቀስ እያለ አንተም የምታመልከውን እኔም የማመልከውን አንድ ላይ አድርገን ማምለክ እንችላለን። ከአንተ አጥር ውስጥ ከኔ አጥር ውስጥ ያለ የሚባባል ይቅርና አንድ ላይ ለምንድነው ማናከብረው ይልሃል። ሁሉም በጣም ግራ የሚገባኝ ነገር የትኛውም እምነት ቢሆን የራሱ የአምልኮ ስርዓት፣ የራሱ የአምልኮ መንገድ አለው። ወንድሟማችነትና መቻቻል በራስ ፍሬም ውስጥ ሆነ እንጂ እምነትን ጥለህ ሌላኛው አጥር ውስጥ ገብተህ መቻቻልና ወንድማማችነት ይመጣል ብዬ አላስብም። ያንን ማድረግ ስላልቻልን እና ሌሎች ላይ ስለተጠመድን ራሳችን ላይ ስለማንሰራ ሌሎችን በከፍተኛ ደረጃ ስለማናን ስለምናንቋሽሽ ጥሩ ነው ብለው ጥሩ መስሎ የሚታዩት ኒው ኤጅ በቀላሉ እየወሰደን ይመጣል ማለት ነው። የኒው ኤጅ አስተሳሰብ መጨረሻው በየትኛውም አይነት አማራጭ ቢሆን፣ የትኛውንም ነገር ቢጠቀም እንደ ስካንዲቪያን ነፃ ሊያመጣ ይችላል። የስካንዲቪያ ሀገሮች ነጻነት አላቸው፣ ጥሩ ሰላም አላቸው፣ በጣም ብዙ ያለም ህዝብ ይወዳቸዋል ይባላል። ነገር ግን ከዚህ ሁሉ ጀርባ ምን አለ? ፈጣሪ የለም የሚል አስተሳሰብ አላቸው። ፈጣሪ የለም ከሚል አስተሳሰብ ውጭ ታዲያ ውድቀት ምን ያህል አለ? ከዚህ በላይ ምን ውድቀት አለ? በቃ አንዴ ወድቀሃል። እንደዛ ነው ማሰብ የሚችለው ብዬ አስባለሁ። ስለዚህ ነገሮችን ቀስ ብለን ካላስተዋልን በስተቀር አሁን ላይ አርምሞ የሚባል ስርዓት መንገዶቻችን ልክ ያልሆኑበት ነገር ይሄ፣ አርሞሞ ከኢትዮጵያ ነው የሄደው ብሎ የሚያስተዋውሱን ሰዎች አሉ። ከኢትዮጵያ የሄደ አርሞሞ በዚህ ሜዲቴሽን መልክ የሚገለጽ አይደለም። እንደዚህ አይነት ሲስተምም የለውም። እንደዚህ አይነት ስርዓትም ውስጥ አይደለም። ኢትዮጵያ ውስጥ ያለው አርሙሞ ከምን ጋር እንደሚገናኝና ሜዲቴሽን ሲስተምን ሳይጠቀም በውዴት በኩል እንደሚያልፋናችንም ማናችንም እናውቀዋለን። ይሄ ደግሞ በእምነት ውስጥ በቂ እውቀት ለሌላቸው ሰዎች የምርም ደግሞ ከኢትዮጵያ የሄደ ስለሚመስላቸው የራሳቸውን ከመቀበልም አንጻር አገር ከመውደድም አንጻር እንደቀላል ይቀበሉታልና ነገሮችን አስተውለን ብንቀሳቀስ ብያስባለሁ።